ሰላም ጋይስ ዛሬ ላሳየችው የምፈልገው ምንድነው አንድ በጣም ጠቃሚ የሆነች አፕ አለች። እሷ ምንድነች ይቺ ነች ካላር ኖት የምትባል ነች። መልካም አሁን እዚህ ጋር ብዙ ነገሮችን አስቀምጫለሁ በፒክቸር አርጌ ማላ ያለ ፒክቸር ማስቀመጥ ይቻላል። እኔ እዚ ጋ አሁን አይሲቲ ፎሬክስ ትሬዲንግ ግን ሚኪን በጣም ስለመወደው ነው። በጣም ሚኪ ስለ እውነቱ በአካል አግኝቼ ራሱ እንዴት እንደማመሰግነው አላውቅም። ስለ ፎሬክስን ዲቴል እንዳውቅ ያደረገ ሰው ነው። ስለዚህ ስለ ፎሬክስ እንትን ያልኩት ነው። እዚህ ጋር በጣም ብዙ ነገር ይዛል። በነገራችን ላይ እዚህ ጋር ደግሞ ኦኬ፣ ግጥሞዎች ናቸው። የገና ግጥም ነው። ኦኬ እዚህ ጋ ብቻ በረድፍ በረድፍ በረድፍ እያረግኩ ያስቀመጥኩት ነው። ማት ነገር አለ። ስለዚህ ኦኬ ከዚህ ሁሉ መልካም። ስለዚህ በዚህ መልኩ መጠቀም እንችለው ነው። ለምሳሌ እዚህ ጋ እዚህ ጋ አሁን ለምሳሌ አውር ኢንቨስተርስ የሚላለው ወይ ደግሞ አፍሮ ኢንቨስትመንት ፒክቸሩን ማድረግ እንችላለን፣ አለማድረግ እንችላለን፣ መጨመርም እንችላለን። እዚህ ጋር ፒክቸሩን መጨመር ከፈለግን እቺን ፕላስ ምልክት አድ እሷን ክሊክ አድርገን አድ ኢሜጅ የሚል አለ። ወይ ደግሞ ፎቶ ቀጥታ እዚሁ ላይ ካሜራ ላይ ፎቶ አንስተን እዚሁ መጨመር ከፈለግን አድ ማን ነው ቴክ ፎቶ የሚለውን ክሊክ እናደረጋለን። ካሜራ ይከፍትልናል። ፎቶ ማንሳት እንችላለን በዚህ መልኩ ኦኬ ስለዚህ ፎቶ ማንሳት እንችላለን። ካልፈለግን ያው ፎቶ ስናነሳው ቀጥታ እዚህ ጋር አድ ስለማድረግ ስለምንችል፣ አለበለዘ ደግሞ አድ ፎቶ የሚለውን በመንካት አድ ኢሜጅ በሚለውን በመንካት እዚህ ጋር ምንፈልገውን አንዱን ራይት አርገን ይቺን ራይቷን ራይት ካረግን በኋላ አድ ማድረግ እንችላለን ማለት ነው። ስለዚህ አድ ስናረገው ምን ይሆናል? እዚቺን ወደዚህ ጠጋ ያረጋትና ወይ ወደዚህ ያስጠጋትና ከጎን ሁለት ያረጋቸዋል ማለት ነው። ሶስት አራት ማድረግ እንችላለን እኛ የምንፈልገውን ይገልጽልናል ብለን የምናስበውን ማለት ነው። በዛ መልኩ ማድረግ እንችላለን። ስለዚህ እዚህ ጋር የምንፈልገውን ታች ድረስ እነዚህ ይሄ ብቻ ነው ታች ድረስ ማስቀመጥ እንችላለን። ሌላው ካለር የዚህን ማለት ነው። ይሄ ራሱ ባክግራውንዱ ካለሩን መቀየር ከፈለገን እዚች ጋር ክሊክ በማድረግ አሁን ለምሳሌ እንደዚህ ማድረግ እንችላለን። ቀይ የምትፈልገው ከላር እንዲሆን ማለት ነው። ኦኬ፣ በዚህ መልኩ መጠቀም እንችላለን። አሊያም ደግሞ እዚህ ጋር እንደዚህ እንዲሆንልን ማድረግ እንችላለን። እዚህ አይነት እንዲሆን ማድረግ እንችላለን። ኦኬ ይህን በዚህ መልኩ መጠቀም እንችላለን። ሌላው ኮፒ ማድረግ እንችላለን። ለሰው እዚህ ጋር ሼር ማድረግ እንችላለን፣ ለሰው ማለት ነው። ሌላው ደግሞ እዚህ ጋር ፒን ከላይ እንዲቀመጥልን ፒን ማድረግ እንችላለን። አሁን ይችን ክሊክ ባድረግ አን ፒን አረኩት። በዚህ ከሆነ ፒንድ ኦኬ። ምንድን ነው አን ፒን ነው እያለ ያለው ኦኬ አሁን ፒን ነው። እንደዚህ ከረኩ ፒን አረኩት፣ እንደዚህ ካረኩ ፒን ነው። ስለዚህ ከላይ ይቀመጥልኛል ማለት ነው። ኦኬ ሌላው ደግሞ ምን ማድረግ እንችላለን? አላርትም መሙለት እንችላለን ከፈለግን። አላርት ማለት ምንድን ነው? ኦኬ ቆይ እዚህ ጋር አላርት አለ፣ ይቺ የደዋል ምልክት አለች አይደል እቺና ከሰረግ ሪማንበር ምትል ከታች መጣች። ሪማይንደር ምትላው ከታች አለች ይሄኛው። ስለዚህ እሷን ክሊክ በማድረግ እዚህ ጋ ሌተር ቱ ዳይ ይላል። እዚጋ፣ እዚህ ጋ ቲሞሮ፣ እዚ ጋ ኔክስት ሳተር ዳይ የሚል አለ። ነገር ግን ደግሞ እኛ ማስተካከል እንችላለን፣ ሰአቱንና ቀኑን እኛ ማስተካከል እንችላለን። ስለዚህ ቦታውንም ጭምር የት ቦታ ሆነን ኖቲፋይ ያርግልን እሱንም እኛ ማስተካከል እንችላለን ማለት ነው። ኦኬ ለምሳሌ እዚህ ጋር ቹዝ የሚል አለ ቹዝ ኤ ዴት ኤንድ ታይም የሚል አለ እሱን ክሊክ አረጋለሁ። ስለዚህ እኔ እዚህ ጋር ሴቭ ያረኩት መቼ ነው? ኖቬምበር ሀያ ከአራት ቀን በኋላ ማለት ነው ከአራት ቀን በኋላ እንዲያስታውሰኝ ነው የሞላሁት። በዚህ ጋር በየ አምስት ቀኑ የማስተካከለው ነገር ስላለኝ በየ አምስት ቀኑ እንዲያስታውሳኝ ነው ያረኩት ማለት ነው። ስንት ሰዓት ላይ? አስር ሰዓት ላይ ከቀኑ አራት ሰዓት ማለት አስር ሰዓት ነው። ከቀኑ አስር ሰዓት ላይ እንዲያስታውሳኝ ነው ያረኩት ማለት ነው። ሪፔት ሪፔት የሚያደርገው መቼ መቼ ነው? በየ ኤቭሪ ፋይፍ ዴይስ በየ አምስት ቀኑ እንዲያስታውሳኝ ነው ያረኩት። ድሌት ማድረግ እንችላለሁ። ካልፈለግኩ ድሌት ማድረግ እንችላለሁ? እንዲሁም ደግሞ ኦኬ አልበለዘ ካንስል እለዋለው ማለት ነው። ስለዚህ በዚህ መልኩ ማስተካከል እንችላለን። ኢቨን ምን አለ እዚህ ጋር ከዚሁ ሳልወጣ ኤዲት ማድረግ እንችላለን። ይችን ክሊክ እያደረግን ይህንን ሌላ ከሆነ ምፈልገው ሌላ ቀይ ሌላ ቀን ከሆነ ምፈልገው፣ ሳምንት፣ ወር፣ ዓመት ሊሆን ይችላል። ይችን ክሊክ አድርጌ መሙላት እንችላለሁ። ሰዓቱንም ይችን ክሊክ አድርገ መሙላት እንችላለን። ወሩንም እንደዚሁ ቦታውንም፣ እዚህ ጋር ፕሌስ ሚል አለ። ቦታውን የት ቦታ ሁኜ ያስታውሰኝ ቤት ይላል እዚህ ሆም ከሆነ ቤት ከሆነ ሆም ሚለውን ራይት አረጋለሁ። ስራ ላይ ሁኜ እንዲያስታውሰኝ ከሆነ ስራ ላይ ሁኜ ወርክ ሚለውን ስ ያስታውሰኛል እዚህ ጋር ኢዲት ሎኬሽን የሚለውን እንደዚህ የት ቦታን እንድንሆን ኢዲት ማድረግም እንችላለን ማለት ነው። ስለዚህ ብዙ ነገሮች አለት ይህንን ማስተካከል ትችላላችሁ። ስለዚህ ጥቅሙ ምንድን ነው ካላችሁኝ፣ ፔፐርለስ እንዲሆን ነው። ፔፐርለስ ስልካችን አሁን ፔፐር ማለት ምንድን ነው አጀንዳ አብዛኛው ሰው ይኸው በአጀንዳ ነው የሚጽፈው። አብዛኛውን ነገር በአጀንዳ ነው የሚጽፈው። ስለዚህ አጀንዳ ደግሞ ሊቃጠል ይችላል፣ እሳት ሊያቃጥል ይ ሊበሰብስ በኋላ ሊወድቅ ይችላል፣ ሊቀዳድ ይችላል። አርጅቶ ደግሞ ፌድ ያደርጋል የጻፍ ነው ተጨማላል እርስ በርሱ ከጊዜ ርዝማኔ የተነሳ እንዴ ምንድን ነው የጻፍኩት? ምንድን ነው እኔ? እንደዛ የሆነብኝ ጊዜ አለ። ስለዚህ እንደዛ ይሆናል። አሁን ላይ ሲጀመር ሲጀመር አለም ወደ ፔፐር ለስ እየሄደ ነው ረዲ ወረቀት ወረቀትን ለማስቀረት እየተደረገ ያለውን ጥረት መቼም አልነገራቸውም። ስለዚህ እሱ ነው። ስለዚህ ኢሜይል ቢጠፋ ምን ነው ስልካችን ቢጠፋ ቢበላሽ ስልክ ብንቀይር ምን ቢል ይሄ ለልጅ ልጅ ለትውልድ የሚተላለፍ ነው። ፓስወርዱንና ኢሜሉን እስከነገራችሁት ድረስ ለምትፈልጉት ሰው ያ ሰው ይህን ዶክመንት ስለ ዘላለም ሊጠቀምበት ይችላል። ስለዚህ ስልካችን ቢጠፋ እኔ አሁን ስልክ ብቀይር ወይ ስልኬ ቢጠፋ፣ ይኸው በዚሁ ኢሜይል ይቺን አፕሊኬሽን ማውረድ ብቻ ነው የሚጠበቅብኝ። ይቺን አፕ ማውረድ ብቻ ነው። አፖ ይቺናት። ኬኢኢፒ ኖትስ ኪፕ ኖትስ የምትባል ምርጥ ምርጥ አፕ ናት። ስንት ሰው እንዳወረዳት ላሳያችሁ፣ ትገረማላችሁ። በጣም ብዙ ሰው አውርዶ እየተጠቀመበት ነው ያለው ጋርም አፕሊኬሽንነት በነገራችን ላይ ቆይላ ያሳያችሁ። ኦኬ፣ ቺት መጣች። ኦኬ አፕዴትም እየጠየቀች ነው። በእርግጥ ስንት ሰው እንዳወረደ ታይታችኋል። ቆየት አለ ዳውንሎድ ኤው ዳውንሎድስ አንድ ቢሊየን ሚሊየን አይደለም፣ አንድ ቢሊየን ና ከዚያ በላይ ሰው አውርዶ እየተጠቀመበት ነው። ዋን ቢሊየን ፕላስ ይላል። እንደው አንድ ቢሊየን ና ከዛ በላይ ሰው አውርዶታል። ስለዚህ ምት ጋር ማፕናት በዚያ አጋጣሚ አፕዴት ሆነም ትል ባላተ ኦኬ ራሷ ጋር ለማላሳትና ትንሽ አሳይቻችሁ ልጨርስ። ራሷ ጋር ለማላሳት ኦኬ ስለዚህ ከዚሁ ሳንወጣ እዚህ ላይ ኦኬ ከዚሁ ሰነጣ እዚች ላይ ማለት ነው። እዚህ ጋር ይሄን አሳይቻችኋለሁ፣ ቹዝ ኤ ዴት ኤንድ ታይም የሚለውን እዚህ ጋር ደግሞ ቹዝ ኤ ፕሌስ የሚላለ እሱን እዚህ ጋር ያሳያቸው ይሄኛው ማለት ነው። ፕሌስ ማለት እዚህ ጋር የሚለው እሱን ነው ማለት ነው። ሌላ አይደለም። እዚህ ጋር ቹዝ ፕሌስ የሚለው ከለያ አያነትን ነው ራሱን። አሁንም ያመጣልን ፕሌስ ላይ ወስዶ እዚህ ጋር፣ ቅድም ታይም ላይ ነበረ ፕሌስ ላይ ራሱ ያስቀምጠዋል። ስለዚህ ይሄ ነው። ኤዲት ሎኬሽን የሚለውን ከነካን ው የት ቦታ ሆነ እንዲያሰውሰ ነው የምትፈልገው የሚለውን ወደ ሎኬሽን ሊወስዳኝ ነው። ይሄን ይመስላል። ምትገርም ምትገርም አፕ ነው። ስለዚህ ወረቀት አጀንዳ ተሸክሞ መዞር ግዴታ አይደለም። እዚህ ጋር እያንዳንዱን እዚህ ማስቀመጥ እንችላለን ማለት ነው። አመሰግናለሁ። ይህንን ለማለት ያክል ነው። ከኢሜይል ጋር ግዴታ ማስታወቂያ ያስፈልጋል። ማን ራሳው ኢሜይል ሊኖረን ይገባል። ያው ይሄ የኔ ኢሜል ኢሜይል ፕሮፋይሌ ነው ስለዚህ እዚህ ጋር ክሊክ በማድረግ ኢሜላችሁን አክቲቭ ማድረግ ትችላላችሁ። ይሄ ሁለተኛው ኢሜል ነው። ዚህ ጋር አዳናዛር አካውንት ይላል የምፈልገው ሌላ አካውንት መጨመር ከፈለኩኝ አድ ማድረግ እችላለሁ። ስለዚህ እናንተም ኢሜላችሁን መትረሱትን ቋሚ የሆነ ኢሜይል የሚቀያየር ሳይሆን ኢሜይል፣ በነገራችን ላይ ቋሚ ነው መሆን ያለበት። በየጊዜው ኢሜይል መቀያየር ያስፈልጋል። ሰው የለመደውን ኢሜይል እንደገና ሌላ ኢሜይል መቀየር አግባብ አይደለም። መልካም ስለዚህ በዛ መልኩ መጠቀም እንችላለን አመሰግናለሁ